አሰላም አለይኩም ወራህመቱላሂ ወበረካቱህ። ድናኝ የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ተምድርዳኔ ደህና ነኝ። ናታን ክፍል ሌላቸው መጥቻለሁ ያለው ይሄን ቪዲዮ ላይክ እንድታደርጉ ሳብስክራይብ በማረግ ቤተሰብ ሁኑ። ናታን እየቀጀ ነው ያለው። እያስጨነቀችው ነው። ለምን አነግረኝም እያለች ማለት ነው። እዚህ ጋ እሷ እየጸለች ነው ማለት ነው ሰውነታቸውን በጣም ትንሽላለን ማለት ነው። ምክንያቱም የቤተሰቦቿ ነገር እያስጨነቀ ስለሆነ ማን እንደሆነ ቤተሰቦቿን አታውቅም። እሷ ያደገችበት ነው ቤተሰቦች ናቸው የምትለው፣ ግን እናቷ ገኒና ማለት ነው፣ ሰራተኛዋ ማለት ነው። በልጅነቷ ተጥላ እዛ አግኝተዋት በር ላይ አሳድጓት ነው ማለት ነው። ከዛ እኩ ማለት ነው በጣም ተጨንቃለች። ስለዚህ እናታ ነው የእኛውን ልታገባ እንድታገባ ወሰናለች። ምክንያቱም ይወደው ሳይሆን ማለት ነው የእኛውን ልታገባ የወሰነችው እንትን ነው ፍቅረኛዋን እና ቤተሰቦቿን አስጨነቅህባታለሁ ስላላት ነው እንጂ እሱ ልታገባ ፈልጋ አልነበረም ማለት ነው። ግን ለቤተሰቦቿ እና ለፍቅረኛዋ ብላ እሱን ለማግባት ወስናለች ማለት ነው ነው ይባል እዚህ ጋ ደግሞ አውቆ ማለት ነው። ፍቅረኛ የሌለውን እንደምታፈቅረውና እንደማታፈቅረው ለማወቅ በቃ ሌላ ሴት አፍቅር ያለውን ምናምን እያለ ይነግራታል። ምክንያቱም ለማስቀናት ማለት ነው። በቃ እኛም እንደዚህ እያደረግን እንፈትሻለን ማለት ነው። ፍቅረኛችን ወይም ባላችን እና ሊያስጠነገላችሁ ነው እሷ ታፈቅረዋለች፣ ግን ያው አፈቅራሉ ለማለት አትናገርም። ምክንያቱም የማስታወስ እንትንላትም አትችልም፣ ማስታወስ ማለት ነው። ያው ስታስታውስም ፍቅረኛውን እንዳልሆነ ነው የምታውቀው ማለት ነው። ስለዚህ ያው አሁን ማስታወስ ችግር ስላለባት ወደዋለች፣ እሷም እሱም ወዳቷል፣ አፍቅረዋለች ማለት ነው። እና ደስ ይላል ማለት ነው። እንደምታፈቅረው ነገረችው። እና እዚጋ መታለው ገላ ያለው በፍቅር የሚመጣብኝ እያለች እያራረጠች ነው ማለት ነው። እዚጋ ደግሞ ፎን ገኒ ማለት ነው። ምግብ ይዛላት ሂዳ ገኒ ምን እያረክሽ ነው ብላ እየጠየቀቻት ነው። ይፍራታም እኔ ውስኝ ያለው ውሳኔን አልቀየርም ምንም አትበይኝ ከአንቺ ብቻ ገኒ ጎኙኒ እያለቻ ነው ማለት ነው። ገኒም እያለቀሰች ና እንበዋን እያረገፈች ምንነሽ ነው ፍራታዬ ልጄ እያለች እንት ማለት ጀመረች ማለት ነው። እዚህ ጋ ደግሞ ስልክ ይደውላታል እንትና ማለት ነው። ኤፍራታ ተለውጣለች እዚህ ጋ ማለት ነው። ጸዳ ፈካ ብላለች አላለላ ታምራለች ማለት ነው። እና ተክዛ እያሰበች ነው ያለችው ማለት ነው። አንድኛው መጥቶ ይረብሻታል ግን ይህ መጣችን ነው እዚህ ጋ ይጠይቀቻል እያለቀስ ነው ተይ ልጅ የባክሽ እንደዚ አይነት ውሳኔ አትወስኚ፣ ውሳኔሽን አቁሚ እያለች እየለመነቻ ነው ማለት ነው። ማን ነገር ብሻለው ብለሽ ነው ደግሞ እያለች እየጠየቀቻ ነው። የፍራታ ግን ምንም ልነግራት አልቻለችም። ምክንያቱም ውሳኔ ነው ስኛ ለሆኝ ምናምን እያለቻ ማለት ነው። እዚህ ጋር ደግሞ ናታንና እህቱ ወገቡን እያሸችለት ነው ያለችው። ወገቡን እያሸችለት እንዳለ ከላይ ኤፍራታን በመስኮት እያየቻቸው ነው። ከዛም በኋላ ኤፍራታም አገባም አለችው። አይ ትንሽ እረፍት ማድረግ እፈልጋለሁ አላት። ጥላ ሄደች እና ወንድሜ እኮ አንቺን እያረሳች ነው። አንቺን ረስቶም ሌላ ሰው ቤዛን ያፈቅራታል ብላ ነገረቻት። እኔም እንደውም እንደራሳይ ነው አይነት ደስ የምፈልገው ምክንያቱም እኔ ጨርሻለሁ ብላ ነገረቻት ስለ ቤዛ ማለት ነው። እሱም እዚህ ጋ ገኔ እየጠየቀቻ ነው እየነገረቻ ነው ለገኔ ማለት ነው፣ ሀሳቤን አልቀይርም እያለች እዚህ ጋ ደግሞ ባሏ ደወለላት። ማለት የሚያገባት ሰው ማለት ነው። ፍቅር ማለት ግን በጉልበት እና በጭካኔ ነው፣ በቃ እንደዚህ ነው ፍቅር ብላ ትነግረዋለች። እሱም እኔ የምፈልጋትን ሴት አፈቀረችኝ አላፈቀረችኝ ጣ ችግር የለብኝም፣ አነሷ ብቻ እኔ ብቻ ላፍቅራት እያለችው ትነግረዋለች። እንደዛ እያለች እንትን አመጣችባት እሷም፣ ወይኔ አዲሱ ፍቅረኛ ሽን እያወራች ነው እንዲህ የምንለሽ ነው ተለውጠች ሸርባክሽ እያለቻት እንትን አለች። አፈቅረዋለሁ የሚል ነው ት አፈቅሪኝ አለች በይ ሲላት አፈቅራለሁ አለችው። እሷ የሰማች አፈቅራለሁ በይኝ አላት። እሷም አፈቅራለሁ ብላ ስልኮን ዘጋችበት በያኮ በሚያናድድ ሁኔታ ማለት ምክንያቱም በጉልበት ስለሆነ እንትን ያለም ማለት ነው። አዲሱን ፍቅረኛሽን እስከመቼ ነው ደብቀሽ የምኖሪት የምኖሪ ወይ ምናምን እያለቻት እየቀረጠጠቻት እንትናለች ማለት ነው። እዚህ ጋር ደግሞ ገኔና ናታን እንንገራት አንንገራት እያሉ እየተከራከሩ ከዛም በኋላ ኤፍራታን በእንትን ተደብቃ እየሰማቻቸው ነበረ። ከዛም በኋላ ነገር ገኒ እናቷ እንደሆነች እና እሱም ወንድሟ እንደሆነ ያኛው ማለት ነው ሰማች ማለት ነው። ከዛም በኋላ ኤፍራታን በጣም ተበሳይታ በጣም ልቧ ተሰብሮ አዝና ከቤት እያለቀሰች ወጣች። መንቀሳቀስ ሁሉ አልቻለችም። በጣም ተናገረች። ለነሱ ግን ያው በጣም ተመሳሳይ ነበረ ማለት ነው። ምክንያቱም እሷ የወለደችት ገና ነው፣ ስንት መስዋዕት እየከፈለች ማለት ነው። በጣም ተናደና በጣም ከባድ ነው። ግን ይህን አይነት ሙሉ ስልቁን እስከምታደርግ ድረስ ይህን ነገር ሳታቅ መኖሩ ያው ግን እየተነገራት ነው፣ ያው ግን እሷ አላሰበችውም እንጂ ማለት ነው። በጣም ልባዋ ተሰብሮ ከቤት እያለቀሰች ወጣች ማለት ነው እና መንቀሳቀሱ ላቅቷት አዙሯት ሊወጥ ቶርቅ መጨረሻው ላይ እንደዛ ነው። ውድ ቤተሰቦች በጣም ከባድ ነው ማለት ነው። የእውነተኛ ታሪክ አለ እንደዛ አይነት ነገር ማለት ነው። ምክንያቱም ይህን ዲራማ ግን ከዚህ በፊት አውቀዋለሁ፣ የውጮች ዲራማ ላይ ነው ብቻ የት እንደሆነ አይቸዋለሁ። ያው በዚህ በእኛ ገር በአማርኛ መጣችሁት እንጂ ማለት ነው ይህን ዲራማ አይቸዋለሁኝ ግን እና ማለት ነው በጣም ከባድ ነው። ወይም ቪዲዮ ከወደዳቸው ሸርና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ደግሞ የፍራታ ሁሉን ነገር አውቃ ወይ ቤቱን ሳትነግራቸው ትሄዳለች፣ አላውቅም እሱን አናውቅም። እንግዲህ ሰላም ኑልኝ።